ገንዘብ ሰጥተውናል። እድሜና ጸጋ ይስጥልን። መድኃኔዓለም የሚጠብቀው የእኔ እናት በሰላም ያኖርልኝ እድሜ ይስጥልኝ፣ እህታችን ጸጋ ኃይሌ። እሺ፣ ሌሎቻችሁም ቤተክርስቲያናችሁን አስቡ። እግዚአብሔር ሰላም ከሁላችን ጋር ይሁን። አባላት ያልሆናችሁ ቤተክርስቲያን አባላት ሁኑ። ሰኞ፣ ማክሰኞ፣ ረቡ ባይብል ስተዲ ከሰበን እስከ ኤት አለ እየመጣችሁ ተማሩ። በሌለው ባዘቦቱ ቀን ማለት ነው። በዚህ ሳምንት ደግሞ ከረቡ እስከ አርብ ያለውን እንዳትረሱ። ጓደኞቻችሁን ጋብዙ ጓደኞቻችሁን ጋብዙ። እስኪ ቤተ ክርስቲያን ሰው ጋብዛችሁ ይዛችሁ ነው። ቀናን ልብናት ዛሬ የኔ ግብዣ ነው፣ መንገድ ላይ ቡና ከፈለግ እገዛልሃለሁ፣ ሌላም ነገር ከፈለግ እገዛልሃለሁ። ዛሬ እኔ እናንተ ሄደን የምናመሸው መድኃኒዓለም ነው ብሎ እስኪ እስኪ አንድ ሰው ይዛችሁ ነው። እስኪ ወንድ ይወጣችሁ አይመስላችሁም? እህቶችም እንደዚሁ ጓደኞቻችሁን ይዛችኋቸው ነው። ምን አለ መታችሁ እዚህ አብራችሁ ቁጭ ብላችሁ ዘምራችሁ ቃሉን ሰምታችሁ አብረን ብንሄድ ደስ አይልም? ደስ ይላል እኮ ደስ ይላል። እና ወደ ቤተ እግዚአብሔር ሰዎችን ጋብዙ። ያ ሲሆን ለእናንተ ደግሞ ይጨመርላችኋል፣ ጊዜ ይጨመርላችኋል፣ በረከት ይጨመርላችኋል፣ የጆሮ መከፈት እንደ ልድያ ቃሉን ሰምቶ መባረክ ይሰጣችኋል። ስለዚህ እግዚአብሔር በሰጠን ነውና የሚጠይቀን። አሁን ቤተ ክርስቲያን ያዘዘችን እኛን ራሳችን እንድናመጣ ጓደኞቻችንም ይዘን እንድንመጣ ነው። እግዚአብሔር ለዚያ ያብቃን። ክብርና ምስጋና ለስሙ ይሁን። እሺ መጨረሻ አንድ መልእክት አለኝ። ዛሬ አንዴ ሕፃን ልጅ አለችን። ወለተ መድህን ትባላለች። እህታችን ወይዘሮ ወሽና ወንድማችን አቶ ፑሽኪን የዛሬ ስንት ዓመት እንደሆነ እንግዲህ ቀኑ እየበዛ ነው። እዚህ ነው በተክሊል የተጋቡት። እዚህ ነው የተጋቡት በተክሊል ዚህር ከዚህ በፊት ወንድ ልጅ ሰጥቷቸዋል። ወንድ ልጅ ሰጥቷቸው ያ ወንድ ልጅ እያደገ ነው። ትልቅ ሰው ሆኗል አሁን ቤቢ ደግሞ አሁን እናቷ አቅፉና ጡት እየጠባች ነው። ሰማኒያ ቀኗ ደርሶ ዛሬ እናቷ፣ አባቷ፣ አያቶቿ፣ አክስቶቿ፣ ዘመዶቿ ሁሉ ባሉበት ከአብ ከወልድ ከመንፈስ ቅዱስ ተወልዳ የዚች ሕያው የሆነችው የክርስቶስ አካል የቤተክርስቲያን አካል ሆናለች አባል ሆናለች እና ስለዚህ ሁለት ተመድህንን መጀመሪያ እንኳን ወደዚህ ዓለም መጣሽ ብላችሁ በጭብጫቦ ተቀበሏት። በአብይ ጾም ጭብጫቦ ይፈቀዳል። ጡት እየጠባች እንደው ቀስቀስ ማላለች። እስኪ አንድ ጊዜ ድገሙ እንደገና። አሁን አሁን በእግሯ ለማጨብጨብ ሞክራለች። ብትጨምሩ ደግሞ ጥሩ ነው። እስኪ አንድ ዋን ሞር ታይም። በጣም ጥሩ እና እግዚአብሔር በሰላም በሰላም ያሳድግልን። ሁለተኛ ከሥላሴ ስለተወለደችም እንኳንም የኛ አካል ሆንሽ እንበላት። እንደገና ከማይጠፋው ዘር እንኳን ተወለድሽ። በተረፈ እግዚአብሔር የወላጆቿን የእናቷን፣ የአባቷን ጤና የቤተ ዘመዱን ሁሉ ጤና በእሷ ምክንያት እንዲባርክ ፈቃዱ ይሁን። እግዚአብሔር ደግሞ ልጆቻቸው አድገው እህታችንና ወንድማችንም ደስታቸውን እንዲያዩ በበረከት ላይ በረከት እንዲሰጣቸው ኑሯቸውንም እግዚአብሔር እንዲባርክ ፈቃዱ ይሁን። እግዚአብሔር ዘመናችሁን ይባርክ። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። እግዚአብሔር ይባርካችሁ። በጣም ጥሩ። በተረፈ አሁን የዛሬውን መርሃ ግብራችን በዚህ ጨርሰናል። የእግዚአብሔር ጸጋ ከሁላችን ጋር ይሁን። የረሳሁት መልእክት ያለ አይመስለኝም። ካለ እንግዲህ ልታስታውሱ ይቻላችሁ በኋላ። የአብነት ትምህርት ቤት እድሜ ይስጣችሁ። የአብነት ትምህርት ቤት አሁን ሳምንት መድኃኔ ዓለም ስለሆነ ማድረግ አንችልም። ሆሳይናና ዛሬ ነው የቀረው። የአብነት ትምህርት ቤት ጥላ እናዞራለን። በአብይ ጾም ለተማሪዎች የምናደርገው እገዛ ነው። በሀገራችን ሁነው ቅኔ መጽሐፍ ትርጓሜ ለሚማሩ ተማሪዎች የሚደረግ እርዳታ ነው። እሱን ወደዚህ ኑና፣ በዚህ በኩል በዚህ መታችሁ ስታልፉ ይታየ ሰው ያያችኋል። ቀልጠፍ ብላችሁ በዚህ ኑና፣ በሱ ላይ የምትችሉትን ለአብነት ተማሪዎች የምታደርጉት እርዳታ አድርጉ። እዚያ በኋላ ጸሎት እናደርጋለን። ክብር ለእግዚአብሔር ይሁን። የሚሰጡት እናት አልቆጠርኩት ነበር፣ 300 ዶላር ነው ቅድም የሚሰጡት እናት እዚህ መጥተው ለሁላችን ለቤተ እግዚአብሔር የሰጡት፣ እድሜ ይስጥልን። ሁላችንም ለጸሎት እንነሳ። በውጭ ያሉትንም አትርሷቸው። መባስ ታዞሩ።

ወባረ ክርስቶ ከራዮሙ አልልሁም እስከ ላለመ ዓለም። አቤቱ አቤቱ ሕዝብህን አድን ርስህን እምባርክ ጠብቃቸው እስከ ዘላለም ከፍ ከፍ አድርጋቸው። አቤቱ ሕዝብህን አድን ርስህን እምባርክ ጠብቃቸው እስከ ዘላለም ከፍ ከፍ አድርጋቸው። በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክብር ደሙ የዋጃት ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታትና ለመኳንንት ቅዱስ ሆና ንጹሎና ሕዝብ ማደራቱን ዘንድ ተራቱ ወደዚች ቤተ ክርስቲያን መጣችሁ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ስጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁ ትን ኃጢአታችሁን ይቅር ይበላችሁ። ስጋ ምልኮ ስለሚባል ስጋው የህግነት ስራ ደም ስለሚሆን ደሞ የሽናፊ የእግዚአብሔር ልጅ በድንጋ ስጋ በድንጋ ስምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ ለሚመጣው የሚጠብቃችሁ እኔንም እናንተንም ለመንግስተ ሰማያት የበቃን የተዘጋጅን ያደርገን ዘንድ እግዚኦ ማህረነ ክርስቶስ ነው ለአስራ ሁለት ጊዜ

ክብርት አሜን። የእጅን በረከት ሁላችን ተስፋ እናደርጋለን። ከክፉ ስራ ሁሉ አርቀን በበጎ ስራውም ሁሉ አንድ አድርገን ቅዱስ ሥጋውን ክቡር ደሙንም የሰጠን ቡሩክ ነው። ጸጋን ሰይነ ወይ ወተረከ በሃይለ መስቀሉ ለኢየሱስ ክርስቶስ ያከ ውሲያነ ጸጋዘመስእው በሰላም ሰላም፣ ግቡ። ሰላም ይቆያችሁ። እግዚአብሔር ሰላም ከእናንተ ጋራ ይሁን።